ሰላም ሰላም ለእናንተ የሆኑ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንዴት ከርማችኋል? ለገንዘብ ብላችሁ ለዳቦ ብላችሁ ቤተሰቦቻችሁን፣ የምትወዷቸውን ቤተሰቦቻችሁን ጥላችሁ ከሀገር ውጭም ከሀገር ውስጥ በስራ ምክንያት ከቤተሰብ ርቃችሁ ላላችሁ እግዚአብሔር ይህን ጊዜ መልስልን፣ ወደ ቤተሰባችን ይቀላቅለን እኛም ነበር ብለን ታሪክ ምን አወራ ያድርገንላለሁ። ቤተሰብ በተለይ በሰው ሀገር ላይ ሆናችሁ በበሽታ የምትሰቃዩ ሰዎች ናፍቆት ናፍቆት ነው፣ ግን ደግሞ ከናፍቆት ላይ ህመም ተጨምሮ ከህመም ላይ ችግር ተጨምሮ ለምትሰቃዩት ወንድሞቼ እግዚአብሔር ከእናንተ ጋር ይሆንላሉ። ምክንያቱም ደግሞ እኔ ህመሙን ስለማውቀው ስቃዩን ስለማውቀው ከአምስት ወር በፊት የነበርኩበትን ሁኔታ ስለማቀ አዝናለሁ፣ የምር በጣም አዝናለሁ። ማንም ሰው ከጎናችሁ ሳይኖር ማንም ምናችሁን ነው የሚላችሁ ሰው ሳይኖር ቤተሰብ እንኳን ሲደውል ይጨነቃሉ በሚል ሀሳብ ደህና ነን የምትሉ እግዚአብሔር በእውነት ብርታቱን ይስጣችሁ ነው የምለው። ያው እኔም አይቼዋለሁ። በጠና ታምሜ ነበር ከአምስት ወር በፊት ቢያንስ እንደው ለአንድ ወር ከ15 ቀን የሚያክል በጣም ቴንሽን ውስጥ ነበርኩ። ምክንያቱም እኔ መሞቴን አልፈራም፣ ማንም ሰው ሞትን አይፈራም። ግን አሟሟቴን አሳምርል የሚባል ነገር አለ። ሰው ሀገር ላይ ሆነን መኖሪያ ፈቃድ ሳይኖርን እዚህ ብንሞት አማሟታችን እንኳን አያምርም። የምር ማለት ነው። እናት አባት ተቀምጦ ልጅ መሞትን ሲያስብ በጣም ይከብዳል። እንዲ ሁላችንም ወደ ሞት ነው የምንሄደውና በነገራችን ላይ ያላብዛባችሁ። ወደ ዋናው ሀሳብ ስገባ ገብስ ገብስ ነው እንደምታዩትኝ። ገብስን መቼም ማያውቅ ሰው አለ ብዬ አላስብም። ገብስን እንግዲህ እንደምታዩት ቆልቼ፣ በጣምም ሳያር ቆልቼ እንደዚህ ቀቅዬ ከዛ ወደ ሻይ ቀይረዋለሁ ማለት ነው። እሱም እንግዲህ ለኩላሊት ጢጠርና ለሽንት ቧንቧ ኢንፌክሽን ይጠቅማል ተብሎ ነው። እኔ አጋጣሚ በበረሃም ስለመጣሁን የውሃ እጥረት ነበረ። በዛ ላይ ደግሞ ውሃው የሚጠጣው ውሃ ስንታጣ የነበረው ውሃ ጨው ስለሆነ ኩላሊቴንና የሽንት ቧንቧ ኢንፌክሽን የሚባለውን ችግር ሊፈጥርብ ይችላል ማለት ነው። እሱ የሽንት ቧንቧ ኢንፌክሽን የሚባለው ደግሞ ነገሮች ሽንት ሲሉ ሲባባሱ ወደ ኩላሊት ነው የሚያቀናው ማለት ነው እና ከዛም አንጻር በጣም ታምሜ ነበረ። ኪሎዬም በጣም ጨምሮ ነበረ፣ ምክንያቱም ይመስለኛል ኔ ኩላሊቱ እንትን ነው። ቢያንስ አሁን 65 ነኝ ኪሎዬ በዛን ሰዓት ግን የነበርኩት 80 ነኝ። እኔ በቃ አንቺ ልጅ ወፈርሽ። ምንድነው ገና ካአሁኑሽ ባህር ተኛ አይደለሽ እንዴ? በባህር የሄደ ሰው ዋት መሲ ምናምን ይልኛል ማለት ነው። እኔ ብቻ አልተመቸኝ ነበር ውፍረቴ። ምንድ ነው ይሄ ውፍረት? የጤና አይደለም። በህይወቴ እንደዚህ ወፈር ያላውቅብነውና ስለ ነበረው ብቻ ያው እግዚአብሔር የፈቀደው ሆነ። መሆን ያለበት ነገር ሁሉ ሆነ በሀኪሞች ርብርብ፣ ደጋጋ ሀበሾች ነበሩ በሀበሾች ርብርብ ከእግዚአብሔር በታይ በሰው ላይ ተርፌ ዛሬ እዚህ ደርሻለሁ ማለት ነው። እናንተም ትጠቀሙበታላችሁ። እኔም ደግሞ ይህንን ቪዲዮ ለማስታወሻ ነበር ያስቀመጥኩትኝ ምናልባይ ይሄ ቀን እኮ ሊያልፍ ይችላል ይህንን ቪዲዮ እኮ የሆነ ቦታ ላይ ለሰው አስተምርበት ይችላል ብዬ ነው እንጂ እውነት ለመናገር በሰዓቱ በጣም እያስጠላኝ፣ በጣም ተስፋ እየቆረጥኩ ነበረ። ቪዲዮ ለራሱ ስቀርጽ የነበረው ማለት ነው። ብቻ እግዚአብሔር ይመስገን፣ ከዛሬ ደርሻለሁ ነው። እናንተም ተጠቀሙበት። እንደዚህ ከቆላችሁ በኋላ በራድ ላይ ትጨምሩታላችሁ በምትፈልጉት መጠን። ከዛ ደግሞ ለአርባ ወይም ለአምሳ ደቂቃ ታፈሉታላችሁ ማለት ነው። ከዛ ወደ ሻይ ነው፣ በቃ ሻይ ወይም እንደ ቡና ነው የሚሆነው በጣም የሚጣፍጥ እንትን ያለው ራሱ የሚጣፍጥ ቃና ነው ያለው። ያው እንግዲህ ገብሱ ታውቃላችሁ ክፋት የለውም። አረቦችም ዳቦ እያሉ ለውፍረት መቀነሻ ይጠቀሙታል። እኛም ሀገር ታውቃላችሁ በሙቅ በሾርባ እንደዚሁ ደግሞ በሱ ምናምን እንጠቀማለን። ገብስ በነገራችን ላይ በጣም ብዙ ጥቅም አለው። ይሄ ነው ብዬ ልነግራችሁ ማልችለው ነፍ ጥቅም አለው። ገብስ ግን ደግሞ ይሄኛውን እኛ አናቅም። ተጠቅመነውም አድርገነውም ስለማናቅ አናውቀውም። ለምን ለምን እንደሚጠቅም እኛ የምናውቀው ለአራስ ብቻ ገብስ እንደሚሆን ነው። ገብስ ለጤንነት በጣም ወሳኝ ነገር ነው እና ቤተሰብ የሆነው ወደ መጨረሻ ላይ ደግሞ የሆነ አለ። ገብሱ ሳይቆላ ተቀቅሎ በነገራችን ላይ እሱ ትንሽ ይከብዳል ለመጠጣት። በቃ የሆነ ነገር ይሄ ማለት ነው። የሆነ ነገር ምንድን ነው? የሆነ በቃ መድሀኒት ነገር እንደሆነ ያስታውቃል። እና ይኸው ቤተሰብ ሞክሩትኝ ትጠቀሙበት አላችሁ። በተለይ ኩላሊታችሁን ለሚያማችሁ ጎናችሁ ላይ ለሚሰማችሁ ይጠቅማችኋል። ተጠቀሙበት ቤተሰብ። ጀርን ሰንብት የሆነው አመሰግናለሁ።